ምንድነው? አሉ ቤጂንግ ትናንትና። ከዛም በኋላ አይ እሱ ትርፌ እንጀት ነው ብሎ ትራሳው እንዳስነሳ ያሉኝ። ትራሳውን ሲያስነሳው በቃ ቤጂንግ ጡርነሽ ቤጂንግ መግባት አለበት። እሱ እዛ ነው በቃ የምታቀመው። እዛ ጋ ይስተካከሉልሻል ዛሬ ሂጂ ብሎ ሌቨር ነው የመጣሁት በዚህ ጋ። እሺ ስምሽን ማን ልበል? እግዚአብሔር ምን አደረገልሽ? ስሜ ማምር ጡርነሽ እባላለሁኝ። ከመጣሁት እዚህ ከጨሪ ድንግት በታች ነኝ። እኔ ጌታ ያደረገልኝ ትልቅ ነገር ነው። ተናግሬም አልጨርስምና በጊዜው አንጻር አሳጥሬ ይነግራለሁ። እኔ አንድ ሳምንት ሙሉ ሆስፒታል ነበርኩት። የግል ክሊኒክ ነበርና ከዛ ልጅሽ በቃ ትርፍ አንጀት ሆነዋል፣ ቤጂንግ ጦርነት ጽፌን እልሻለሁ ተዘጋጅተሽ ነይና ወረቀቱን ይዘሽ ወደ ሆስፒታል ትሄዳለሽ አሉኝ። የዛሬ ሳምንት ጠዋት ማለት ነው። ከዛም በኋላ አለቀስኩት። ምን ነው ጌታዬ ብዬ በጣም ነው ያዘንኩት እና ልጄ በመጀመሪያ በጌታ እጅ ነው ያደገው እንጂ በጣም ታማሚ ነበር። ምን ነው አምላኬ፣ ከብላ አይተርፉ ማንቴ እጅ ክን ጣልቃ አስገባልኝ አንቴ ጌታ ሆይ ድረስኝ፣ አልኩትና አለቀስኩት። ባለቤቴ አይደነግጡም ነበር ደነገጠና አለቀስ። ከዛ ና በቃ አለ። ድርባብ የሚባል የሱ ጎደኛ የኛ ጎረቤት አለ። አረበናት እኛ ይሄ አነበበ አንብቦ አረበናት፣ ይሄ ቀላል ነው፣ ወጀቡ ይሰበራል ወንደሰን ጋ እንወስዳለን ዛሬ ቸርች እዛ እሱ ጋር አለ። ምንድን ነው አሉኝ? ቤጂንግ ትርፍ አንጀት ነው የተባልኩት እዚህ ደዋዋቅን እንግዲህ ትናንትና ውዬ እርኩት። ከዛም በኋላ አይ በቃ እሱ ትርፍ አንጀት ነው ብሎ እንትን ትራሳውን ደስነሳ ያሉኝ ትራሳውን ሳያስነሳው በቃ ቤጂንግ ጡርነች፣ ቤጂንግ መግባት አለበት። እሱ እዛ ነው በቃ የምታቀመው፣ እዛ ጋር ይስተካክሉልሻል ዛሬ ሂጂ ብሎ ሌቨር ነው የመጣሁት አሜን ብዬ የዛሬ ሳምንት የዛሬው ሳምንት በዚህን ሰዓት እዚህ ነኝ። ምን አለ ክብር። ከዚያም በኋላ ጸለክለት፣ ለእኔም ጸለክልኝ። ከዚያም በኋላ አጋኒንቱን ከኔ ጮ ወጣ። ከዛም በኋላ ልጄ መግብ ቢዘዘል ሁለት መግብ ባዘን ልጄ በዛን ጊዜ መግብ በላ። እንደበላው ደህና ነው ሙሉ ጤነኛ ነው። እናንተ ዛሬ ባይጸለይ ሐሙስ ባይጸለይ ዓርብ ዕለት አልጋ ይዛችሁ ነበር። ዓርብ አይደል? የለም ጋቡን እራሱ አጣጥፌ ይዤ ወጥቻለሁ። የዛሬ ሳምንት ሊገባ ማለት ነው። እሺ የዛሬ ሳምንት ከሰዓት እዛ ሂጂ እያሉኝ ኦፕሬሽን ሊያደርጉ ኦፕሬሽን በቀዶ ጥገና ይውጣለ ተብሎ ማለት ነው። ከዛም በኋላ እዚ መጣውኝ ተጸላልኝ ኤርኩት እኔ ደሞ ሀርብ የነገ ሳምን ኤርኩት ሙሉ መልመራ አስመረመርኩት። እሺ ከዛም በኋላ ልጅስ ደህና ነው ኢዘሽ ግቢ ምን አለ ምን አጨብጭባችሁ ቁጭ በሉ። ሃሌሉያ! ኢየሱስ ያደናል። አሁን ስሙኝ፣ አሁን ስሙኝ። ይህ ትንሽ ብላቴና አልጋ ተይዞ ኦፕራሽን እንዲሆን አልጋ ተይዞ እዚህ ቦታ ላይ ቤተሰብ አምኖ መጥቶ እግዚአብሔር አምላክ ብላቴናው እንኳን ምግብ ያልበላው ትርፍ አንጀት ነው ብሎ ኦፕራሽን ሊያደርግ ቀጠሮ ሁሉ አስይዞ አልጋ አስይዞ የእኔ አምላክ የአልጋ ገንዘብ ሳይከፈል ምን ሳይል ነጻሚያቸመ ጌታ። አሁኑም ለእግዚአብሔር ዕልልታ ክብሩን እሱ ይውሰድ። ለማንም ጣት አይደለም። ቆይ እስኪ አባ፣ ደህና ነህ? እንዴት ነህ? ቆይ እስኪ ማይክ ስጪው። ምን ይዘህ መጣ ዛሬ ኦፕራሶን፣ ይደረጋል ተብሎ ስፔሻሊስቶች ያንን ነገር መርምሮ ቼክ አርጎ አልጋ ሲዞ አልጋ ሲዞ ቆርጦ ሊያወጡት የፈለጉበት ቦታ ላይ እጅ ሳይነካ የስፔሻሊስቶች ስፔሻሊስት ኢየሱስ ደግሞ ነፃ አክሞ ዝማሬ ይዤ መጥቻለሁ ይላል። ብላቴ ነው ልብሶ በተጠበቀበት ቦታ ከመል አለ። እሺ ዘምር። እንገልዱኔ መናቆ እንገልዱኔ

ተበድራችሁም ቶሎ ብላችሁ አስገቡልኝ አለች። ከዛም በኋላ ብሩ ተላከ። ልጄ ተዘጋጃ። እዚህ ሲመጣ በሳት በሳት ልጆች አሉኝ፣ አራት ልጆች ነው አሉ። ይህቺ ልጄ ናት፣ የመጀመሪያ ልጄ ናት። እዛ የተቀመጠች እሷ በ16 ዓመት የወለድኳት ልጄ አማቻ፣ እናቴ ያሳደገች። በአንተ ጸሎት ብዙ ነገር ተደርጎልኛል። 2014 ይችን ነፍሴ ጦሮኝ ዓርብ ጨሪ የማታ ፕሮግራም ነበር፣ የእናቶች ማለት ነው። ጸለክ እና ሶፍቱን ጠርጌ ልጣልስ ስጠኝ አልኩት። ፈለግሽ አዎ

በሆነ ታምራ ስልክ ይደወልልህ፣ ወደ ላይ ከፍ ብሏል የሚል ዜና መስማት ይሁንልን። አንድ ሰው ይበለሲ። ከዛም በኋላ ልጄ ወልጄ በተኛሁበት ሪፍት ላይ ነኝ እንግዲህ። ከዛም በኋላ ደውሉና ጡርዬ፣ የትምህርት ድል መጣ ነው ተመስገቢ፣ እውነት ነው። እኔ ደግሞ ትንሽ ውጤቱ ከፍ ያላልና የርኩት አገኘውት። ግንቦት ሀያ ስንሄድ እጣ ሲናነሳ እኔ አንደኛ፣ የት ነው የምደርሰኝ? አሰላ የመምህራን ኮሌጅ ደረሰኝ።

እግዚአብሔር እዩ እስራኤላኖችን ከግብፅ ምድር ሲያወጣ ማንም ማንዲ ሳይኖር አይደል ዮርዳኖስን ከፍሎ በደረቅ ምድር ያሻገራቸው። ይው እንዲህ ብዬ ልባርክ ስራክ ላይ ያሉ የትኛውም ነገር ሁሉ ነገርን የሚያበላሽ ድንጋዮች ሁሉ የእግዚአብሔር መንፈስ አነሳው። የትኛውም ስራ ቦታ ላይ አንተን ለማባረር ያሉ ሰዎች ራሳቸው ራሳቸው አይባረረው፣ ነገርን ከፍ ይላል። አደምጭፍ ለእግዚአብሔር ክብር። የጌታ ሰው ይሄ ምቻ አይደለም። የዛሬ ሳምንት ጎደኛው ስልክ እንዳትደውል ብለህ ነበር። እንደገባ ስልክ ደወለች፣ አላነሳሁም። ያቺ ያሰራችው ይሄ ትምህርት እድል ሲመጣ ይራሳ ደወለችልኝ። ይራሳ ማለት ነው እኔ እስኪ በልቅ ደግሞ ይራሳ ቤቷን ሽጣ እኔ ላይ ጦቃ እየሰራች ጌታ፣ እሷን እኮ እሷን ለማሰራት መንገዷን ለመዘጋት ስንት ነው? ሁለት ሚሊዮን ስድስት መቶ ምናምን ሰባ ሺህ ብር ነው ቤቷን የሸጠችው። ያንን ሁሉ ጠንቋ ይበላል። አይገርምም? አሁን ደግሞ አንድ ሰው አንተ አደገኛ ሰው ነህ። አንቺ አደገኛ ሴት ነች። በአንቺ ላይ ምንም መሳሪያ አይከናወንም።